እሬቻ ማለት ሰላም ነው። ባህሉን የሚያሳይበት ነው። ማንነቱን የሚገልጽበት ነው። ስለዚህ ከሰላም አንጻር ትልቅ ፋይዳ አለው። ሰዎች ያልተዋወቁ ሰዎች የሚተዋወቁበት መድረክ ነው። ባህላቸውን በአንድነት የሚገልጹበት ነው። ስለዚህ ሁሉም እዚህ ቦታ የተገኘ ሰው የአባገዳን መርህ አባገዳ የሚሰጠውን መርህ ተቀብሎ አገሪቷ ወደ ሰላም ወደ ልማት ወደ ፍቅር ወደ አንድነት ማጓዝ ነው። እሬቻ የሚያስተምሮ ሰላምን ነው ፍቅርን ነው ብልናል። ይሄ ስለሆነ የኦሮሞ ህዝብ አቃፊ ነው ከሰላም ጋር አይለያይም ሌሎቹም ብሔሮች ብሔረሰቦች እዚህ ነው የሚገኙ ይሄ ፍቅር ነው አንድነታችን መጠናከር አለብን በዓላችን መጠበቅ ነው ያለብን እርስ በራሳችን መዋደድ ነው ያለብን ፍቅር ካለ ሁሉም ነገር አለ ኢትዮጵያ ለአገራችን ቅልርና ለአፍሪካ ትበቃለች የአንዱን አንዱን ሳይንቅ የአንዱን አንዱን ሳይተች ኢትዮጵያ የጀመረችውን። ልማት የተጀመረችውን ሰላም አብረን ሆነ ለትውልድ ማሻገር ነው። ስለዚህ እያንዳንዱ ስለ ሰላም መጸላ ያለበት፣ አማራም፣ ኦሮሞም፣ ትግሬም፣ ጉራጌም ሁሉም የኛ ነው፣ ሰው ልጅ ነው። በቃ ማንም አይለየን። በአሉ በጥሩ ሁኔታና አንደኛ ደግሞ ኦሮሞ አንድ በመሆኑ አንድ ሆኖ በመገለጡ ትልቅ ደስታ የሚፈጥርበት ጊዜ ሆኖ በመገኘቱ ደስ ብሎናል። የጸጥታ ኃይሎችም ይሄንን በሰላምና በፍቅር ሰዎቹ በሰላም ገብቶ በሰላም እንዲወጡ በማድረጋቸው ሚና የተጫወቱት ሚና ትልቅ ሚና ስለሆነ በጣም እነሱንም ማመስገን እንፈልጋለን።